እላችኋለሁኝ ይሄ ይሄን እየሰራሁ ነበር። ቅድም ላይ ላይ ቀጭ ኳስ አደረግባችሁ የነበረው ማለት ነው። ይሄው እንደዛ አርገዋለሁኝ በዚች ነው እንደዚህ ያረኩኝ ማወጣው ማለት ነው። እዚ የእንድ ልጅ ስራ መቼም አይሆንልኝም እኔ አበለሻሸዋለሁኝ እንጂ ማለት ነው። እነዚህ ሁለቶች እዚህ ቦታ አጥተዋል። እንግዲህ እችን እንዲህ እንዴት አረጋታለሁ መሰላችሁ? እዚህ አዘጋጀሁታለሁ ጨረውሪ እንዴት የረፈ ቀባ ቀባ አረገዋለሁ ማለት ነው በዚያ

ው ፍርፍሮ ሚሆንና ዘይቱን አንድ ላይ ከትፌ ከትፍ ስላድበላለኩት አንድ ላይ ቁንጥር ቁንጥር እያደረኩኝ አደርገዋለሁ ማለት ነው። ይህዋ፣ ይህን ይመስላል። እንደምታውቁት አሁን የቀረኝ ይሄ ነው። እጅ ቡና ዘር የለም ማለት ነው። እንደዚህ ከላይ ጣል ጣል አደረግበታለሁ እላችኋለሁ። ዶቼ ተው ግን ለወገን ደራሽ ወገን ነው። ለወገን ደራሽ ወገን ነው። እንዲሁ ፌመስ አድርጉኝና ከመዲያም ኩሽና አውቶኝ አውጦኝ አውጥኝ። እንዴ ልጅ እናቴን አፈቀችኝ እንዴ፣ እናት ልጆችን አፈቁኝ። ይሞላል ብለው ብለው ብለው ረሱ። እንዲሁ ከየት ይሞላል? እንዲህ እምቢ አለ፣ አለቅም አለ። የመዲያም ኩሽና አልሞላም አለ፣ አልሳካል እላችኋለሁኝ። እባካችሁ እርዱኝ እያልኩ ነው። አሁን እንግዲህ እንዲያው ፌመስ አድርጉኝና ሀገሬ አስገቡኝ፣ ሀገሬ አስገቡኝ እላችኋለሁ፣ ውድ ሀገሬ ልጆኝ

እንዴት ትተኛው ነው? እና ሴት ልጅ ስመጣ ወይ ታደርገዋለሁ መሰላችሁ? ይሄን ሳህናውን እንደዚህ ብልዬን ጋር አድርጌ እዚህ ሲርቅስ አስገባዋለሁ ማለት ነው። እንዳታይኝ እኮ ነው ስቃርጥ። አሁን ዳይ ወደ ፍሮን ማለት ነው። እስኪ በመጀመሪያ ፍሩን ነልይ ቸክዩ አለው። ሲጋ አዎ ሙቆንና አስገባዋለሁ ማለት ነው። ተታች በጣም ስለጋለ ጋለ እንትን እለዋለሁ ከላይ አደርገዋለሁ ማለት ነው። ሲበስል እንገናኝ። አሁን ደግሞ ይህን እንደትርግ አዘጋጃለሁ በዚህ አረገውና ይንጁብን አደርግበታለሁ ማለት ነው። በመጀመሪያ እንደዚያ አድርጌ ቆርጠዋለሁ ማለት ነው። ቆራርጬ ለመለስ በአንድ እንጂ ሥራ ምንም አላውቅበትም። መረደድያ እንደው እንደው ፋጠው መስ እንደው ይሄ ሁላችሁ ጓደኞቼ፣ እንደዚህ እያደረኩ እየሰራሁ እያለ ልጁ መጥቶ ስሪ ልይ ብሎ ይሄ በዚህም መልኩ በስሎ ወጥተዋል። እዛው በዚህ መልኩ በስለዋል። ይሄም በዚህ መልኩ እዚህ አስቀምጫለሁኝ። ሆ ያንኛው ይሄ ደግሞ እዚህ ተጀምሯል። አሁን ሌላ ደግሞ እድጣለሁ ማለት ነው የተለመደው ስልኬን ልደብክ አሁን። ወይ ሴትዮይቱ አሁን ልጁ ትይጥና ካልነክ ቆይቶ ቢዛውን ራሱ ሊያሳደርብኝ ነበር ማለት ነው። ይህ ሰው ካለ ኩሽን አብሮኝ መስራት አልችልም ማለት ነው። ወጣ ሲሉ ሌ ደስተኛ ነው ሰራው እና አሁንም ወይ ሴት እየቱ ከመጣች ማፊ ፋይዳ ነው ማለት ነው። ጁብናውን በዚህ መልኩ ሰርቼዋለሁ። ቢዛው በስሎ ወጥቷል እንዳያችሁት እዚያ አድርጌ ቀባብቼ አሰማ ምሬት አለሁ እንቁላል ነው የቀባሁት። በዛ ይቀራለ። ይሄ ተብሲው ስለሞላ በቀጥታ ይሄንን ያስገባለሁ ማለት ነው። ያስገባውና ተላይ አረገዋለሁ ምክንያቱም ከታይ በጣም እግሏል እስካሁን ድረስ ማለት ነው። ሰጌ ከላይ አረገዋለሁ። ሲበስል እንገናኝ። ሌባ አረረ አረረ፣ ድረሱበት ድረሱበት። ይሄን ይመስላል። ወጣ በስሎ፣ በይህ መልኩ ማለት ነው። የአገር ያ ልጅ ወይ እንዲሁ ከታች ላድርገው ደግሞ አሁን እስከምሰራራ ድረስ እንግዲህ አሱር የገባኸኝ አሁን፣ መቅሪ ባዛና አለ። አሁን ይህንን ወደ እንትን አድርጌ እዛ የሰራሁትን ወደ ፍሮን አስገብቼ ሰላቴ ልሰግድ እወርዳለሁ። ደግሞ ስመጣ ቀጥላለሁ። ከኤንሻ በኋላ ነው እንግዲህ እንግዶች ይመጣሉ የተባለው። እስከዚያ ድረስ ያው

ይሄ ቂጣ ፈርፍራለሁ እንደዚህ አድርጌ፣ ተፈልጋችሁ በሙዚቃ ጨበጥላችኋለሁ። እንግዶች እየመጡ ነው። እየተጠበቁ ነው። እንደዚህ ማለት ነው። እንደምታዩት ይህን ይመስላል። በዚህ መልኩ እየተጠበቁ ነው። መርጦ እኔ ልሄድ ነው። ወደ ላይ ሰጭ ሰጭ ነው። አንተ ምቸገደ ስታገል ብጣለ ነጭ ነው። ከታች እንደ በረርኩ መጥቼ አሴር ቀጅ ተብዬ ማለት ነው የሮኩ መጥቼ ብርጭቆ ሰበርኩ። ባልሰብር ነበር ዛሬማ፣ የሚገርመኝ ባልሰብር ነበር የሚገርምኝ፣ ሰበርኩ። በቃ እኔም ተሰብሬያለሁ። ምን ነው እራሷ ጉዳይ

ገና አልጨረስኩም ማለት ነው። ይህን ይመስላል እላችኋለሁ። ሀባይሪ ላይክ አድርጉ ሰብስክራይብ አድርጉ፣ ላችኋለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንግዲህ አርባዎችም ባይመጡም አንድ ሀያ ይሆናሉ ብዬ አስባለሁኝ። መጥተዋል ማለት ነው። እንግዲህ ገና ሆኖም ቢሆን ይችላል ማለት ነው። ገና እንግዲህ መጥተው አላበቁም። ያው ኢንሻ ተሰግዶ አብቅቷል። ኢንሻ ላይ ነው ይመጣል ባለችው ኢንሻ ተሰግዶ ታበቃ በኋላ ነው ግማሾቹ የመጡት እና ገና ምንም የሚመጡ ይኖራሉ እንግዲህ አይታወቅም ማለት ሴት፣ የሴት ብዛት መጥቶ እንደው ቤቱን በአንድ ጉሮ አቁመውታል እታች ማለት ነው። ታይ ስለሆኑ ነው እንጂ ዝህማ ቢሆኑ ዝብላ ጫጫታቸው ራሱ አያስቀምጥም ማለት ነው። ይሄን ይመስላላችኋለሁኝ። ላይክ ሰብስክራይብ አድርጉ። ሙ ምንድነው የሚባለው? ምን ነበር የሚባለው? ዋ ፊመስ አድርጉኝ ላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። አረብ ቤት እንግዲያ ሲመጣ ምን ያበሽቅሽ አልታጡ አብላችሁ ብትጠይቁኝ ብት ነው እንግዲያ መጥቶ ሲመጣ መጥደቱ መስራቱ ሳይሆን ከምንም በላይ መስራቱ ያደክማል። በርግጥ ግን ከመስራቱ የበለጥ የነሱን ትራፊ ከነሱ ፊት አጎን አጎንብዞ መሰብሰብ ላይ በሉት ወስድው ከምረው ከምረው ፊታቸው የእነሱን ተራፊ መሰብሰብ እንዴት እንደሚያበሽቀኝ ማለት ነው። ኧረ እንዲያው ወይ እና ወዶችዬ የዛሬው አዳሪ እንግዲህ ከላይ ከታች ሻይ፣ ገሀዋ መድርሻንሽ፣ አምጪው፣ መልሽው፣ ቀልሾ በማለት በዚህ መልኩ አድር ያለው ማለት ነው እንግዲህ፣ አልሐምዱሊላ ፈጅር እየደረሰ ነው። አልሐምዱሊላ ማለት ነው ዶችዬ ይህን መስለሉ አዳሬ ሙሉ ማለት ነው። የመዲያም ቁሸና ላይ ካድርጎ ማለት ነው።